በስም አብ ወወልድ በመንፈስ ቅዱስ አህዱ አምላክ አመሰኒው ለጥቅምት በዛቲ ዕለት መጽአ በስደት ቅዱስ ሳዊሮስ ሊቀጳጳሳት አንጾኪያ ሀበ ብሔረ ግብጽ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሁለት በዚሽ ቀን የአንጾኪያ ሊቀጳጳሳት ቅዱስ ሳዊሮስ ወደ ግብጽ አገር ተሰዶ መጣ። ይህም የሆነው በመናፍቁ ንጉስ በዮስጢያኖስ ዘመን ነው። እርሱም ንጉሱ በኬልቄዶን ሃይማኖት የሚያምን ነው። ሚስቱ ንግስት ግን ሃይማኖቷ የቀና ነው። ቅዱስ አባሳዊሮስን ተወደዋለች፣ ታከብረዋለችም። ንጉሱን በስውር ሊገድለው ይሻዋል። ቅዱስ አባሳዊሮስን በስውር ይገድለው ዘንድ ንጉስ እንደሚሻው ንግስት ባወቀች ጊዜ ከአንጾኪ ሀገር እንዲወጣና ነፍሱን እንዲያድን ወደ አባሳዊሮስ ላከች። እርሱ ግን መሸሽ አልፈለገም። ለንግስትም እንዲህ አላት፦ እኔ ክብር ይግባውና ስለ ጌታ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግሥቲቱን ብዙዎች ምዕመናንን አብዝተው በለመኑት ጊዜ ከሃገር ወጣ። ከእርሱም ጋር ከምዕመናን አብረውት ወደ ግብጽ ሀገር የተሰደዱ አሉ። ንጉሡም በፈለገው ጊዜ አላገኘውም። ፈልገውም ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። ክብር ይግባውና ጌታችን ስለሰወረው እነርሱ በቅርባቸው እነርሱ በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታም አብሯቸው ሲያድር እርሱ እያየያቸው እነዚህ የንጉሥ ጭፍሮች አያዩትም። እርሱንም አጥተው ተመለሱ። ወደ ግብጽ አገርም በደረሰ ጊዜ ከቦታ ወደ ቦታ፣ ከደብር ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርም በእጆቹ ላይ ታላላቅ የሆኑ ድንቅ ታምራቶችን አደረገ። በአንዲት ቀንም ወደ አስቄትስ ገዳም ደረሰ። በመጻተኛ መነኩሴ አምሳልም ወደ አባ መቃርስ ቤተክርስቲያንም ገባ። በዚያን ጊዜ ቄሱ እጣንና ቁርባንን ሊያሳርግ ጀመረ። እንደ ስርዓቱም እየዞረ አጠነ። የሐዋርያትን መጽሐፍት የጻፏቸውን መልእክቶች የከበረውን ወንጌልንም ካነበቡ በኋላ እጆቱን ታጥፎ ማህፈዱን በገለጠው ጊዜ በጻሕሉ ውስጥ የቁርባን ህብስት አላገኘውም። ደንግጦ አለቀሰ። ከዚያ በኋላ ወደ ህዝቡ ተመልሶ እንዲህ አላቸው፤ ወንድሞቼ እነሆ የቁርባን ህብስት ተሰውሮ በጻሕሉ ውስጥ አላገኘሁትም። ይህ የሆነ በእኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅሁም። በዚያን ጊዜ እግዚአብሔር መልአክ ተገልጦለት እንዲህ አለው፤ ይህ የሆነ በኃጢአት ወይም በህዝቡ ኃጢአት አይደለም፣ ሊቀጳጳሳት አባ ሳዊሮስ እያለ መስዋዕትን ለማሳረግ በመድፈር ነው እንጂ። ቄሱም መልአኩን ጌታዬ ሊቀጳጳሳት መኖሩን አላወቅኩም አለው። አባ ሳዊሮስም ወደ ቆመበት ቦታ አመለከተው። ቄሱም ወደ አባ ሳዊሮስ ሂዶ ከጉርበታች ሰገደ፣ ቡራኬም በእርሱ ተቀበለ። ሊቀጳጳሳት አባ ሳዊሮስም የጀመረውን የቅዳሴ ሥርዓት እንዲፈጽም ቄሱን አዘዘው። እርሱንም በታላቅ ክብር ወደ ቤተ ክርስቲያን አስገቡት። ከዚያ በኋላ ቄሱ ወደ መሠዊያው በወጣ ጊዜ የቁርባን ህብስት በጸሃሉ ውስጥ አገኘው። ካህናቱና ህዝቡ ሁሉ እግዚአብሔርን አመሰገኑት። የቁርባንም ስርዓት ከተፈጸመ በኋላ ካህናቱና ህዝቡ ሁሉ ከሊቀ ጳጳሳቱ አባ ሳዊሮስ ቡራኬ ተቀበሉ። ከዚያም ወጥቶ ወደ ሀገረ ሰሃ ሄደ። ስሙ ዶርታውስ ከሚባል እግዚአብሔርም ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀመጠ። ምእመናንም እያስተማራቸውና በቀና ሃይማኖት እያጸናቸው እስከሚያርፍባት እስከ የካቲት ወር 14 ቀን ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ አባት ሳዊሮስ ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የሕርያቆስና የሰማዕት ቴክላ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሶስት በዚች ቀን ለአባቶች ሊቃነጳጳሳት ሀምሳ አንደኛ የሆነ የእስክንድሪያ ሊቀጳጳሳት ቅዱስ አባ ስምዖን አረፈ። በጥቅምት ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ሊቁ አባ ሕርያቆስ ቅዱስ አባ ሳዊሮስ ዘአንጾኪያ ቅድስት ቴክላ ሰማዕት ወርሃዊ በዓላት ቅዱስ ታዴዎስ ሐዋርያ ከአስራ ሁለቱ ሐዋርያት አንዱ ቅዱስ ኢዮብ ጻድቅ ተአጋሲ ቅዱስ አቤል ጻድቅ ቅዱስ አባ ጳውሊ ገዳማዊ ታላቁ ቅዱስ ዮሐንስ ነቢይ መጥምቀ መለኮት ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የይሁዳ መልእክት አንድ ሶስት። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። እግዚአብሔር ያከበራቸው እናት አባቶቻችን፣ ቅዱሳን፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት በጸሎታቸው ኃይል የምንጠቀም ያድርገን። እኛንም በቀደሙት አባቶቻችን መንገድ እንድንራመድ አምላክ በቸርነቱ ይርዳል። የሰማነውን በልቦናችን ያሳድርብን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን። ህያዋንን ይጠብቅልን። ህፃናቱን አሳድጎ ለቁም ነገር ያብቃልን። በአልጋ ቁራኛ በደዌ ዳኛ የተያዙትን ወገኖቻችንን ዘመዶቻችንን በያሉበት በቸርነቱ ይጎብኝልን። አቡነ ዘበሰማያትን በል። አቡነ ዘበሰማያት ይትቀደስ ስም ከትምፃ መንግስት ጋር ወይ ኩን ፈቃድ ከበከመ በሰማይ ከማሁ በምድር ሲሳይነ ኢየሱስ ክርስቶስ ከመይስራኤለን ሀጣው ነ ተማፀነ ነብክ ያለ እግዚአብሔር አብይ ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኵሉ ዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያውለን፣ ይቆየን።